አማራን ሰባበር ነው የሚለው የሸመልስ ካባ አሸላሚዎችና አማራ ሂሳቡን ያወራረዳል። የወልቃይቱን ነባር አስተዳደር ተጭኜም ጉልበት ተጥቅሜም ማፈርሳለሁ እያለ የሚደሰኩረው የጌታቸው ሎሌዎች የሰሞኑ ጩኸት ኤርትራን፣ ግብጽንና ህወሓትን ብልጽግና ሲደግፍ ደግፉ፣ ሲቃወም ተቃወሙ፣ ወዳጅና የትግል አጋሮቻችሁንም ብልጽግና ይምረጥላቸው የሚሉን በአማራ ማሊያ የሚጫወቱ የሸኔው አገዛዝ አጋፋሪዎችና የአብይ አህመድ ምንጣፍ ጎታቾች የፖለቲካ ክስረት አማራ የሚባልን ሁሉ በጅምላ በጭካኔ የሚያርድና ዘሩን ከምድረ ገጽ የሚያጸዳ አብይ አህመድ የሚባል እኩይ የሚደግፍ በስልጣንና ቁሰቀቀን በሽታ የተጠቃ ሐሳዊ መሲህ አማራ ሁሉ በፍጥነት ጤንነቱን ይመርመር። ከእኔ ውጭ ማንም የአራት ኪሎን ሥልጣን አይጨብጥም፣ ከእንግዲህ ማንም ማንንም መግዛት አይችልም፣ በኃይል ሊጥለን የሚነሳ ካለ ሚሊዮኖች የሚያልቁበትን ትራጀዲያዊ ክስተት ይከሰታል፣ ካልሆነም ሀገሪቱን አፍርሰን እንሄዳለን እያለ ቀንና ማታ ለሚፎክረው ጥቁር ሂትለር አብይ አህመድ አሊ አገር ማለት ሕዝብ መሆኑንና በጅምላ ለሚታረድ ህዝብ የሀገር ትርጉሙ ምኑም አለመሆኑ በግልጽ እውነቱ ሊነገረው ይገባል። አማራን አናሳ ወይም ህዳጣን ብሔር አድርገን እና ክልሉን አፍርሰን ታላቋን የኩሽ ኢምፓየር እንመሰረታለን ብለው ሰርክ ሴራ የሚቆምሩት የውድድ ብልጽግናዎች የማን በፈርሶ የማን ሊበጂ የአውሬ መፈንጫ ይሆናል እንጂ እንዲሉ ለተከበረው የኦሮሞ ህዝብ አገር የሚያሳጣ ዘላለማዊ ፍዳ ሳያመጡበት በጊዜ ገለል ሊደረጉ ከገስግስ ጃንአሞራ ስብሐትን አውግዘው አማራን ሰባበርነው ላለው ሽመልስ እንዲሁም ከአማራ ጋር ሂሳብና እወራረዳለን የወልቃይትን ደባል አስተዳደር በጉልበትም በጸሎትም አፈርሳለሁ ሲል በጥላቻ ለፎክረው ጌታቸው ረዳ የሚገዙ እኮያንና ቡያን የአማራ ብልጽግና ምስለኔዎች የመልእክታችን ራሳቸውን በአደባባይ ደባሎች ናችሁ አፍርሼ አባረራችኋለሁ ብሎ የሚያዋርዳቸውን ጌታቸውን በአንቀልባዝለው ስብሐትን ለሚኮንኑት በተጨማሪም ላለፉት አምስት ዓመታት የወሰንና ማንነት እውቅናና በጀት ነፍኳቸው ከህወሓት ጋር የፖለቲካ ቁማር ለሚቆምርባቸው የኦነግ ሸኔው አገዛዝ በባዶ ተስፋ ለተጎነበሱት እነ አሸ ተደመለው ብቻ ሳይሆን ለባዕደን አማራ ጠል ዞምቢዎች እንዲሁም ለቁስና ስልጣን ሰቀቀን ረሃባቸው ህሊናና ሆዳቸውን ለጨፍጫፊው አብይ አህመድ ላከራዩት የዛሬዎቹ የአብን የቅይጥ ብሔር አቀንቃኞችም ጭምር ነው። በዚህ አጋጣሚ የኢትዮጵያን እጅግ ሰፊ የሆነና የቫቲካንን ከተማ 665 እጥፍ የሚሆነውን የምዕራብ ጎንደር ደለሎ አልፋሽ ካለም የእርሻ መሬት ለተባበሩት አረብ ኤምሬቶች በ50 ቢሊዮን ዶላር በሚስጥር ቸብችቦ የራሱን ቅንጡ ቤተ መንግስት የሚገነባው አብይ አህመድ የተባለ ወንጀለኛና ከሃዲ ግለሰብ አገልጋይና፣ ውታፍ ነቃይ መሆን በታሪክ በሞራልም ሆነ በህግ የሚያስጠይቅ የለየለት የባንዳነት ተግባር መሆኑን ሁሉም ጠንቅቆ ሊረዳው ይገባል። ሁሉም እንደሚያውቀው ነፍጠኛ ልሂቃንና ጽንፈኛ የሚሉት ቃላት ጠላቶቻችን ያወጡልን ጅምላ የአማራ መታረጃ የወል ስማችን ሆነው ከዘለቁ ድፈን ግማሽ ምዕት ዓመትን ተሻግሯል። ምናልባት ዛሬ በአማራ ማሊያ የሚጫወቱ ከሃዲያን ከብልጽግና በሚወረወረላቸው ዳረጎት ደህነታቸውን አራክፈው ውስኪና ቁርጥ ማማረጥ ሲጀምሩ የትናንቱን የሰሜኑን ጦርነት ጠባሳ የሚያስታውሱበት ሕሊና በሞራ ተደፍኖ ረስቶት ሊሆን ቢችልም፣ እኛ ግን ከወሎ እስከ ጎንደር ከሸዋ እስከ ወለጋ የታቸው ረዳ በግሉ ከአማራ ጋር የምናወራርደው ሂሳብ አለ የሚል ጥላቻ ያዘለ ጄኖሳይድ ባወጀ በቀናት ልዩነት እድሜው ከአስር ዓመት ጀምሮ አማራ የተባለ ወንድ በያገኛችሁበት ግደሉ የሚል የጭካኔ መመሪያ በድርጅቱ ወርዶ የዘር ፍጅት ዘረፋና የመሠረተ ልማት ተቋማት ውድመቱ በአማራ ክልል ብቻ ሳይወሰን በወለጋ ጭምር፣ በ1977 ዓ.ም ድርቅ ከወሎ አማራ ወገኖቻችን ጋር በዛው በወለጋ በሰፈራ ፕሮግራም በደርግ እንዲሰፍሩ ከተደረጉ በአስር ሺዎች የሚቆጠሩ ተጋሮች መንደር ከዋተር ውስተው የተቀየጡ የወያኔ ታጣቂዎች ከኦነግሸኔው ገዳይ ቡድን ጋር በመጣመር የፈጸሙብንን የጭካኔ ግፍ መቼም የምንረሰው አይሆንም። እናም አማራ ላይ ጅምላ የጄኖሳይድ እርቅት ካወጀውና የአብይ አህመድን ቃል አቀባይ ሬድዋን ሁሴንን ከጎኑ አስቀምጦ በድፍረት የወልቃይትን አስተዳደር ከፌዴራል መንግስቱ ጋር በነበረ ስምምነትና ትብብር መሰረት በጉልበትም በማናቸው መንገድ በቸልተኝነት ሳላፈርስ መቅረት ይቆጨኛል እያለ ከሚፎክረው የብልጽግና ሹሙ ጌታቸው ረዳ ጋር አብሮ የሚሰራ በአማራ ማሊያ የሚጫወት አስመሳይ ጥቅመኛና የስልጣን ጥመኛ ምስለኔ ለነጻነቱ መተኪያ የሌላትን ህይወቱን ገብሮ ደሙን የሚያፈስ የአማራ ልጅ የነጻነት አርበኛ ፋኖን ስብሐታውያንና የህወሓት ተላላኪ ያሉ መፈረጅ ጩኸቴን ቀሙኝ የሚያስብል ካልሆነ ሌላ ምክንያት ሊሰጠው አይችልም። ጌታቸው ሰሞኑን ከሬድዋን ጋር በጋራ በሰጠው በዚህ ድራማዊ ቃለ መጠይቅ ለእኔ ሪግሬት ማደርገው የሚጸጽተኝ ተጭኝም ጉልበት ተጠቅሜም ለምኝም ሆነ ጸልዬ መስተካከል የነበረበትና ከፌዴራል መንግስቱ ጋር ሁነን የጀመርናቸው ናቸው ተፈናቃዮችን የመመለስ ተፈናቃዩ ራሱን እንዳስተድር የማድረግና እዛ አካባቢ ማለትም ምዕራብ ትግራይ ወልቃይት የነበረውን ደባል አስተዳደር ከፌዴራል መንግስቱ ጋር በመተባበር ሳላፈርስ ጊዜው መባከኑና አስተዳደሪ መፍረሱ ይቆጨኛል ማለቱን አስታውሰን። ዐቢይ አህመድ አምስት አመት ሙሉ በጀት ከልክሎ ቆሻሻይ ፖለቲካ ቁማሩን የሚጫወትባቸው እነሸተ ደምለው የወድድ ብልጽግና አሻንጉሊት ሆነው ሳለ ወልቃይት ብረሳሽ ቀኜ ትርሳኝ በሚል ቃል ኪዳን ደሙን ካፈሰሰ ሌላው አማራ ወገናቸው ጋር ተቃርኖ ውስጥ ለመግባት እየሄዱበት ያለው አደገኛ አካሄድ! እንደ መካሪ ወንድም የማያድን ጋሻ ጎድን ያሰብራል፣ አልያም አገባሽ አለው ያለሽ ለአገባሽ ከባልሽ ሆድ አትባባሽ የሚለውን ብሂል እንድናስታውሳቸው ግድ ብሎናል። ለእኔ ርግሬት የማረገው ተጭኜም ጉልበት ተጠቅሜም ለምኜም ጸልዬም፣ መስተካከል የነበረበት ከፌዴራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ የመመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። በአጭሩ ሽመልስ አብዲሳ መተኪያ የሌላት ሕይወቱን ገብሮ ስልጣን ላይ ያወጣውን ለቃሉ ታማኝ የሆነ አማራን በአደባባይ ክዶ አማራን ሰባበርነው ነው አባይን ተሻግረን ቁማሩን በላ ነው። ከንግዲህ ላሟም ጥጃዋም የኛ ናቸው። እኛ ያልፈለግነውና ያልመረጥነው አንድም ሰው ስልጣን ላይ አይወጣም ሲል ከተናገረው ጸያፍ የጀኖሳይድ ንግግር ስብሐት አለ የሚባለው ንግግር በምን ተለይቶ ነው? እናሸተ እየጠራ መጣ፣ እኩል እየመሰለ የስብሐታውያን ሴራ ግልጽ ሆነ በሚል ስላቅ ፋኖ መሪዎች በበይነ መረብ የሰላም ውይይት መድረክ ላይ እናጋጋር እንግዳ ሆነው በመጋበዛቸው ምክንያት ብቻ የስብዕና ማጠልሸትና በነገር ማሸሞር ውስጥ እየገቡት እነ ክህደትና ነውር ጌጡ። ልብ በሉ። ልባችሁ ተደፍኖ ምናልባት ይህንን ወንድማይ ምክራችንን ዛሬ ብትገፉ በብሪት ተወጥሮና ዓለም ጠባው የሚፋንንበትን ስልጣናቸውን ሳይቀር አሳልፈው ለሰጡት ለራሱ ሰዎች ለነ ለማ መገርሳ ያልተመለሰው ከሃዲው ዐቢይ ከማህበረሰቡ እስክትነጠሉ እንደ ሸንኮራ መጦና ተጠቅሞ ነገ ሜዳ ላይ ሲወረውራችሁ ነውርና ክደታችሁን በጉያችሁ ሸሽጋችሁ ያለፍረት በአማራነታችን ተገፋን የሚል ሙሾ ስታወርዱ ማየታችን አይቀርምና መልሳችን ለሁሉም ጊዜ ያለው የሚል ይሆናል። ሌላው ህዝባችን ሊያውቀው የሚገባው የውጭ ጠላት እንኳን ይፈጽመዋል ተብሎ የማይታመን የአብይ ክደት መከላከያ ባይረዳንም፣ ወትሮም ርስታችንን ከወራሪው የሱዳን መንጋ እድሜ ዘመናችንን ስንጠብቅና ስንከላከል የኖርነው ነው እኛው ነን ብለው ያላቸውን የጦር መሣሪያ ወሉለው ደለሎና አካባቢውን በኦሮሞ አገዛዝ ትዕዛዝ የተቆጣጠረውንና ከእርሻ ስራቸው ያስተጓጎለውን ወራሪውን የሱዳን ብሔራዊ ሰራዊት ለመፋለም እንቅስቃሴ የጀመሩትን የጎንደርን አርሶ አደሮች በአካባቢው ለሚገኘው የኢትዮጵያ መከላከያ ጦር አብይ አህመድ የሚባል ጎግ ማንጎግ አሁን የሱዳን ህዝብ ችግር ላይ ባለበት ወቅት እርስቴና አስመልሳለሁ የሚል ጽንፈኛ ካለ፣ በሉት፣ ጥረጉት የሚል መመሪያ ሰጥቶ የሀገሩን ዳር ድንበር ለማስከበር የሚፋለመውን የጎንደር ገበሬ ከጀርባው በራሱ መከላከያ ያስወጋው በቃላት ሊገለጽ የማይችል እልም ያለ ካህዲና ባንዳ መሆኑን ያስመሰከረበት ድርጊት ነው። ይህንንም ታላቅ ነውር እዛው ቅርብ ያሉት አሸተ ደምለው፣ መረጃው ያላቸው በተጨማሪም የሱዳን ጦር ደለሎ አልፋሽጋን በወረረ ሰሞን በሱዳን የኢትዮጵያ አምባሳደር እና በውጭ ጉዳይ ሚኒስቴር የሚገኙ አንዳንድ የመንግስት አካላት የተቃውሞ መግለጫ የሰጡበት ሁኔታ ቢኖርም በምሬት በሱዳንና በአብይ መካከል ሚስጢራዊው የሦስትዮሽ ውል ከተፈረመ በኋላ ግን አብይ አህመድ ማናቸውም የመንግሥት ባለሥልጣናትና የጎንደር ዞን እንዲሁም የአማራ ክልል አመራሮች ስለ ደለሎ መሬት ጉዳይ ትንፍሽ እንዳይሉ መመሪያ መውረዱ እየታወቀ በዚህ ልክ የጎንደር ሰፊ ግዛት በነ አብይ በክህደት ለኢሚሬት በ50 ቢሊዮን ዶላር ተሽጦና የገለውን ቅንጡ ቤተ መንግስት ከአማራው ሀብት በተገኘ ገንዘብ እየገነባ ሲመሸነሽ ይህንን የጠላት ስርዓት አሜን ብለው ተጎንብሰው በባንዳነት ማገልገላቸው ሲገርመን ከሰሞኑ ደግሞ በበይነ መረብ ተቃዋሚዎች ሰላም ይስፈን ጦርነት ይብቃ በሚል መርህ ያካሄዱትን ፀረ አብይ የውይይት መድረክ ተከትሎ እኛ የማንሰራራት ዘመን ላይነን እያሉ ለጎንደርም ሆነ ለመላው አማራ ጠሉ አብይ አህመድ የአሽከርነትን ጥግ ለማሳየት ራሳቸውን ያዋረዱበትን ርቀት ስናይ በእጅጉ ለነሱ ማፈራችንን እንገልጽ አናልፍም። እና ሸተ እና የውልቀይ ቁማርተኛ አጫፈሪዎቻቸው አንድ ያልተገነዘቡን ነገር እና ጌታቸው ረዳ በግልጽ ሬድዋን ሁሴንን ጭምር ከጎናቸው አስቀምጠው እንደነገሩን አብይ አህመድ የወልቃይትን አስተዳደር አፍርሶ ለዋት መሬቱን ማስረከብ ፍላጎቱ አለው። ከተነክ ተለዋዋጭና የክህደት ባህሪ የተነሳ ግን ቀጠናውን አሳልፎ ከሰጠ በኋላ በዚህ የሱዳን ድንበር እነ ደብረ ጽዮን ድሮንን ጨምሮ ሌላም ከባድ የጦር መሳሪያ እጃቸው የማስገባት እድል ከገጠማቸው እንደማይተኙለት ስላወቀ ነው ውሳኔውን ያዘገየው እንጂ አጥቆ ለሚጠላቸው ለናሸተ ልዩ ፍቅር ስላለው እንዳልሆነ ደግመው ደጋግመው ማጤን ይኖርባቸዋል። ሌላው ህወሀት ዛሬም ድረስ ወልቃይትን የሙጥኛለው የጂኦ ፖለቲካዊ ስትራቴጂክ ጠቀሜታ ስላለው ብቻ ሳይሆን አሥራ ሰባት ዓመታት ሙሉ ሻዕቢያና ወያኔ ደርግን ታግለው የረባ ገዢ መሬት መያዝ እንኳን ተስኗቸው በመጨረሻ በምዕራባውያን ጎትጎታና በሚዲያዎቻቸው ጫጫታ በድርቅ ለተጎዱ ተጋሪዎች አስቸኳይ የሰብአዊ እርዳታ ለማዳረስ የሱዳን ወልቃይትን ኮሪደርን ደርግ እንዲከፍት በጫና አስገድደውት በዛ መስመር አለ የተባለ ዘመናዊ ከባድ የጦር መሳሪያ ጭምር እጃቸው የመግባት እድል ስለገጠመው በትግራይ ወልቃይ ድንበርና ኤርትራ አፋበት ደርግ ባሰማራቸውና አሉይ በሚላቸው የሁለተኛና ሶስተኛ አብዮታዊ ሰራዊት ጦሮች ላይ ጠንካራ የሚባለውን ተከታታይ ጥቃት በመሰንዘር አካባቢውን ተቆጣጥረው ድላቸውን እያሰፉ መምጣት በመቻላቸው ነው። ታዲያ ወያኔ ይሄን ደርግን ለማሸነፍ ትልቅ ውለታ የዋለላትን የወልቃይ ኮሪደር እጇ ለማስገባት ብለውም በኃይሌ ግዛቷ አካል ለማድረግ ቋምጣ አማራው ላይ የዘር ፍጅት ፈጽማ በግፎራ ያወጣችውን የሽግግር መንግስት መተዳደሪያ ቻርተር በመጣስ ጭምር ለ27 ዓመታት ተቆጣጥረው ብትቆይም የሰሜኑን ጦርነት ተከትሎ የርስቱ ዋና ባለቤት ወደሆነው አማራው መሬቱ ቢመለስም አሁንም ይህንን ቀጠና ዳግም ለመቆጣጠር የምትሟሟተው የአካባቢውን ጠቀሜታ በሚገባ ስለምታውቅ ነው። አብይም ወልቃይትን ለህወሀት በገጸ በረከትነት አሳልፎ ሰጥቶ ጠላቴ የሚለውን አማራውን ማድቀቅ ምኞቱ ቢሆኑም ሰደው ማሳደድ እንዲሉ ቄም የማትረሳውና የሆነባት ሁሉ ሰዓት ቀጠናው ለአጭር ጊዜ እጇ ዳግም ከገባ ምን እንደምታደርግ የታወቀ በመሆኑ ዛሬም ድረስ አብይ አህመድ የውልቀይትን የፖለቲካ ጨዋታ ካርድ የኃይል ሚዛኑ ወዳደላበት ከመሳቢያው እየሳበ ጨካኝና ለመውደቅ የተቃረበ ስርዓቱን ለማቆያነት የሁለቱንም ብሔር ህዝቦች እንቁልጭጩ እያለና እያጓጓበት ቀጥሏል። የዚህ የአብይ አህመድ ቆሻሻ ድራማ ሰለባ የሆኑትና ላለፉት አምስት ዓመታት የውልቃይትን ሰሊጥና የተፈጥሮ ሀብት እያጋዘ ግን ደግሞ አንድም በጀት ሳይለቅላቸው አንዴ በህዝበ ውሳኔ ውዝግቡን ልባት ያገኛል፣ ሌላ ጊዜ ደግሞ በአማራ ክልል የተቋቋመው ጊዜው አስተዳደር ፈርሶ ህዝቡ የራሱን አስተዳደር ይመርጣል እያለ ጢባ ጢቤ የሚጫወትባቸው እናሸተ የጎንደር ሰፊ ግዛት ደለሉ አልፋሽካ ተቆርሶ በአብይ በክህደት መቸብቸቡን እያወቁም እንኳን እንደ ሸንኮራ አገዳ መጥቶ እስኪ ጥላቸው ድረስ የዚህን አማራ ጠል ጨፍጫፊ ስርዓት ለማስቀጠልና የሸኔውን አገዛዝ ለማስተሰት ከሱ ሰሞነኛ ድስኮር ተውሰው፣ የፋኖ አርበኞቻችንን እና ደጋፊዎቻቸውን ለማናደድ እኛ የማንሰራራ ዘመን ላይ ነን፣ የሚል አላጋጭ የክህደት መልእክታቸውን በማህበራዊ ሚዲያ አጋርተው አይተናል፣ ታዝበናል። ደጋግሞ ደጋግሞ ስልጣኔን ከቀማችሁኝ ሀገር አፈርሳለሁ ከእንግዲህ ማንም ማንን የማይገዛም እያለ ለሚለነፋው ዐቢይ መነገር ያለበት አንድ እውነት ኢትዮጵያ በምትባለው የዘመኑ የአማራ መታረጃ ቄራ አማራው ምን ጥቅም ያገኛል ብለው ነው ገዳዮቹ አገር እናፍርሳለን በማለት ሊያስፈራሩት የሚደፍሩት? ከኔ ውጭ ማንም የአራት ኪሎን ስልጣን አይጨብጥም፣ ከእንግዲህ ማንም ማንን መግዛት አይችልም፣ በኃይል ሊጥለን የሚነሳ ካለ ሚሊዮኖች የሚያልቁበት ትራጄዲያዊ ክስተት ይከሰታል፣ ካልሆንም አገሪቱን አፍርሰን እንሄዳለን እያለ ቀንና ማታ ለሚፎክረው አብይ አህመድ አሊ አገር ማለት ህዝብ መሆኑንና በጅምላ ለሚታረድ ህዝብ የሀገር ትርጉሙ ምኑም እንዳልሆነ ያላንዳች መሽኮር ማምና ይሉንታ በግልጽ እውነቱን ይነገረው ይገባል ማነው ማንም ፈንቅሮ መንግስት መሆን የሚችለው አይቻልም እኮ መተላለቅ ነው እንጂ በፌዴራል ደረጃ ቢሆን በፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት በአንድ ጀንበር መቶዎች መቶ ሺዎች የሚታረዱበትን ትራጀዲ ፈጥር ይሆናል እንጂ መንግስት መሆን አንችልም ላለፉት ሰባት ዓመታት ሀገር ማስተዳደር ሥልጣን ከሙሉ የህዝብ ድጋፍ ጋር ተሰጥቶት እሱ ግን ሰባቱንም ዓመታት ጦርነት በገዛ ህዝቡ ላይ ሲጠምቅ የኖረ በዚህም እኩይ ተግባሩ ከሶስት ሚሊዮን ያላነሱ ንጹሐን ዜጎችን ሕይወት እንደ ዘበት የቀጠፈና በትሪሊዮን ብር የሚቆጠር የሀገር ሀብት ያወደመ ጨካኝና ግፈኛ ነው አብይ አህመድ ማለት። በኢትዮጵያ ስም አገር እየመራ ብሔሩ ጉያ በመደበቅ ስልጣኑ እንዲጸናና በአመራር ላይ እንዲቆይ የራሴ ህዝብ ነው ከሚለው የኦሮሞ ማህበረሰብ ሳይቀር ስልጣን እንዲለቅ ይደርስበት ለነበረው ጠንካራ ተቃውሞ ጊዜ ይሰጠውና አገሪቱን ይምራ በሚል ያልተቆጠበ ድጋፍ ወንበሩ እንዲጸና የታደገውን ለቃሉ ሟች የሆነውን የተከበረ የአማራ ህዝብ በመክዳት በመላው ኦሮሚያ በተለይም በወለጋ በተለያየ ስም በመሰረታቸው የስርዓቱ ዘብ ጠባቂ ጸረ አማራ ነፍሰ ገዳይ አፋኝና ጋች ስኳድ ቡድኖች ኦነግ ሸኔ፣ አባ ቶርቤ፣ ኮሬ፣ ነገኛ፣ ጋቸና፣ ሲርና፣ ሄርፓ በሚሉና በመሳሰሉ ስሞች ዙፋኑን የሚያስጠብቁና አማራውን የሚገሉ የሚያግቱ፣ ሀብት ንብረቱን የሚቀሙና የሚያፈናቅሉ ሳይሰሩ ንጹሐንን በመግደልና በመዝረፍ የሚከብሩ የኦሮሞ ጽንፈኞችን በመላው ኦሮሞ አድራይቶ ምድሪቱን በተለይ ለአማራው የምድር ሲኦል አድርጓት ብናይም እሱ ግን ልዩና ሚራክላዊ እድገት አስመዝግበናል እያለን ነው። ከሁሉ ደግሞ የኖሩ ጥግ ይህ ሁሉ የበደል ዶፍ የሚወርድበት ህዝባችን ገና ለገና አገር እንዳትፈርስ በሚል በደሉን የዘርፍ እጅቱንና ግፉን ሁሉ ችሎ ቢኖርም ልክ አማራው ከዚህ የጎግ ማንጎግ የብልጽና ሳድስታዊ ሥራ ተጠቃሚ ይመስል እየገደልኳችሁ፣ አግቼ እየዘረፍኳችሁ፣ ከሻኝም ቤታችሁን አፍርሼና ንብረታችሁን ዘርፌ እያፈናቀልኳችሁ ገና ለቀጣይ መቶ ዓመት በዚህ መረን ያጣ ስልጣን ላይ መቆየት ሻለው። እምቢኝ አንገዛም፣ ሞት ይብቃን ካላችሁ ግን አገሪቱን አፍርሻ ትሄዳለሁ የሚል እጅጅ የሚል አሳፋሪና ዘግናዊ ድንፋታውን ሰርክ እያሰማን በመሆኑ ለዚህ አዝሮ የማያስብ የአእምሮ ድኩማን ግለሰብ እውነቱ በግልጽ ሊነገረው ይገባል እንላለን። በግልጽ መታወቅ ያለበት ዐቢይና ጽንፈኛ መረጠል የብልጽግና ጋሮቹ አሁን ባለችውና ለአማራው ምድራዊ ሲኦል በሆነችው ኢትዮጵያ አማራ ልዩ ተጠቃሚ እንደሆነ በማሰብ ያለፉትን ሰባት ዓመታት አገር የማስተዳደር ዕድል ተሰጥቷቸው ሥልጣናቸውን ከህዋዝ ዘመን ለከፋ የተደራጀ ዘረፋ ለሚሊዮኖች የንጹሐን እልቂት፣ ለዜጎች መፈናቀልና፣ ለሕፃናት በየጫካዊ አውሬ ሲሳይ መሆን ለማያበራ ሰላም ማጣትና ለኑሮ ውድነት በመዋላቸው ገለል በሉ ሲባሉ መንግሥቱ የኦሮሞኖ ገና መቶ ዓመት እንገዛለን ሥልጣኔን የሚቀማ ቃለ የሚሊዮኖች ደም ይፈሳል፣ አገሪቱን ማፈራርሳታለሁ፣ ከእንግዲህ ማንም ማንንም አይገዛም የሚል በፍጹም እብሪት የተሞላና ህዝብ የሚደናገጥ የመሰላቸው ነውር የተሞላበት ከንቱ ፉከራ ላይ መጠመዳቸውን ማንም ማስተዋል የሚችለው ሀቅ ነው። እኛ ለዚህ ዕብሪትና ትምክህት ለተሞላበት ከጡት አባታቸው ህወሓት የተቀዳ እኛ ያልገዛናት ሀገር ትፍረስ አይነት ቀረርቶ ምላሻችን አንድና አንድ ነው። እኛም እንደ አማራ ከዚህ በኋላ ገና ለገና አገር ትፈርሳለች በሚል ከልክ ያለፈ ትዕግሥት ማንም ደራሽ ህዝባችንን እየጨፈጨፈ እያፈናቀለ እያገተና እየዘረፈ እንዲሁም መኖሪያ ቤቱን እያፈረሰ ሀብትና ንብረቱን እየዘረፈ ከስራ ገበታው ብሔርን ምክንያት አድርጎ በመንግስታዊ የሴራ መዋቅር እያባረረና አዲስ አበባ ትገባም እያለ እንዲገዛው ፈጽሞ የምንፈቅድ አለመሆኑ በግልጽ መተዋወቅ አለበት። አብይ አህመድ ከእንግዲህ ማንም ማንንም አይገዛም ካለ የእኛም ምላሽ ተመሳሳይ ነው የሚሆነው ወይ አማራ በልኩና በወርዱ በየትኛውም ብሔር ሳይበለጥና ሳያንስ በእኩልነትና በሰላም የሚኖርበት ሀገር ትመሰረታለች። አሊያም ህዝባችን ከዚህ አይነቱ የጋነም ሕይወት ራሱን የግድብ አፋጣኝ ነፃ መውጣት ይኖርበታል የምንለው ከዚህ አገዛዝ ተላቆ መኖር ለአማራው ምን ፋይዳ ይኖረዋል የሚል ጥያቄ ለሚያነሱ በብሔራቸው ጉያ ተደብቀው አማራው በብሔርተኝነት እንዳይደራጅ ጉድጓድ በመማስ በስት ትርክት በህዝባችን ላይ ጥላቻን የሚያራምዱ አስመሳ የባንዲራ ስር ቁማርተኞችና የኢትዮጵያ ብሔርተኛ ቀንቃይኔባዎችም የማያዳግም መልስ አለን። የአማራ ህዝብ ከዚህ አይነቱ ምድር ተይቶ የማያውቅ አማራ ጠል ገዳይ ስርዓት ተላቆ የራሱን ነጻነት ቢያቦች የሚቀርበት ነገር ቢኖር ባለፉት ሰባት ዓመታት እንዳየነው ክፉና ደግ የማያውቁ ህፃናት በብሔራቸው ማንነት ተመርጠው ከእንግዲህ አማራ አልሆንም በሉ እየተባሉ በጭካኔ መገደል፣ የአማራ ነፍሰጡር ሴቶች የተጸነሰው ህፃን ሲወለድ ነፍጠኛ ይሆናል እየተባለ እና ዐቢይ ባደራጁት አራጅ የኦሮሞ አይኤስ ጨካኝ አሸባሪ ቡድን ማህፀናቸው ከነነፍሳቸው በጭካኔ ተቀዶ ጽንሳቸው መሬት ለመሬት መጎተት፣ አዛውንትና አቅመ ደካሞች በመኖሪያ ቤታቸው ውስጥ እንዳሉ በሳት ጋይተው እንዲሞቱ ማድረግ፣ አማራን እንደ ዱር አውሬ በቀስት አድኖ መፍጀት ልክ በሆሊውድ ሳይንሳዊ ፊልሞች እንደምናየው የጭካኔን ጥግ ከሚያሳዩ የብልጽግና የምድር ጉዶች እረፍት ማግኘት በዘር መርጦ ጊና ነፍጠኛ እያሉ በቀን አንዴ እንኳን ራሱን መመገብ የተሳነው እንደ አማራ መጨፍጨፍ ተወልዶ ካደገበት ቀዬ በዘሩ መርጦ ማፈናቀልና እድሜ ዘመኑን ጥሮና ግሮ ያፈራውን ቤት ንብረቱን ቀምቶ እየወረሱ በየጫካውና በጎዳናው አፈናቅለው የጅብና ውሬ ሲሳይ ማድረግ በላብ ሰርቶ በላብ ከመክበር ይልቅ ሰላማዊ ዜጎችን ዕለት በዕለት አግተው ሚሊዮን ብር ለመልቀቂያ እንዲከፍሉ ከፍሎ ከሚያስገድዱ የወድድ ወንጀለኞች ረፍት ማግኘት ነገ ለራሱ ለኦሮሞ ህዝብ የማይመለሱ ዘራፊ ትውልድን በስፋት ያፈራው የሸኔው አገዛዝ አማራው ላይ ግሪሳ ወንጀለኞቹን በማዝመት የኢኮኖሚ ደሃና የስነልቦና ቀውስ ሰለባ እንዲሆኑ ማድረግ አት ቅድመ አያቶቹ ከመሰረቷት የአዲስ አበባ አትገባም ብሎ እየደበደቡና አካሉን እያጎደሉ ማባረር በመቶ ሺዎችና በሚሊዮኖች የሚቆጠሩ የነቁ አማራዎችን በብሔር ማንነታቸው ብቻ በጅምላ ኮንሰንትሬሽን ካምፓስ ገብቶ በረሃብ በበሽታና በሰቆቃ መፍጨት አሁን ደግሞ በክልሉ ላይ በታወጀ ግልጽ የዘር ማጥፋት ጭፍጨፋ ሽፋን እለት በለት አርሶ አደሩንና ድሃውን ሰላማዊ ዜጋ ጭምር የድሮን መለማመጃ አድርጎ በግፍ መፍጨት፣ ህጻናቶችን እናቶችንና ታዳጊ ተማሪ ሴቶችን የጤና ምርመራ በማይደረግላቸው አራጅ ሰራዊቱ በደቦ አስተፍሮ ለጤና ለአካልና ለስነ ልቦና ጉዳት መዳረግ፣ ክልሉ ውስጥ ጦርነቱን እንዲመሩ ባሰማራቸው ከአርባ ሰባት የሚልቁ አማራ ጠልጥ ጄኔራሎችና ወታደራዊ መኮንኖች ባንጎቹን የቤተ ክርስቲያናትና ገዳማት ጥንታዊና ታሪካዊ ቅርሶችን ባድኖችን፣ ተቋማትን የንግድ ሱቆችን እና ማህበረሰቡን ጭምር ቤት ለቤት እየዞሩ እንዲዘርፉና እንዲያወድሙ ከ ከአራት ኪሎ መመሪያ መስጠት በደብ ጎንደር ትክል ድንጋይ ቀበሌ ሰኔ 1 ቀን 2017 ዓ ም ትክል ድንጋይ ኢየሱስ በተባለች ጥንታዊ ደብር ላይ የብልጽግና ሰራዊት የፈጸመውና ያስፈጸመውን አሳዛኝ ዘረፋ ላብነት መጥቀስ ይቻላል። ከዚህ ባለፈ አማራ የሚቀርበን ነገር በሰላማዊ ነዋሪዎች መኖሪያ ላይ ከባድ መሳሪያ ጥቃት በጥላቻና በዘፈቀደ መፈጸም፣ የአርሶ አደሩን ሰብል ማቃጠልና ከብቱን ለብልጽግና ሰራዊት ቀለብ በግዴታ ቀምተው መንዳት፣ ነፍሰ ገዳይ ዘራፊ ወንጀለኞችን አደራይቶ ህብረተሰቡን ማሰቃየትና መግደል፣ ነጋዴውንና ህዝቡን የመንግስት የጦር አመራሮች በየተራ እያገቱና እያሰሩ ይህንን ያህል ሺህ አሊያም ይህን ያህል ሚሊዮን በር ካላመጣ ጽንፈኛ ነው ብለን እንገልሃለን ወይም ደግሞ እድሜ ልክ በስር እንድትበሰብስ እናደርግሃለን እያሉ መንግስታዊ ምዝበራ መፈጸም በክልሉ ጦርነቱ እንድራዘም ተግተው እየሰሩ ያሉት የወድድ የጦር ጀኔራሎች እና መስመራዊ መኮንኖች በህገ ውጥ የጦር መሳሪያ ሽያጭና ዝውውር እንዲሁም የክልሉን ሀብት ወደ ውጭ በማሸሽ እና አማራውን በገፍ ከውጭ ደላሎች ጋር በመመሳጠር በገንዘብ እንዲፈልስ በማድረግ በሰዎች ሽያጭና ዝውውር ላይ ተሰማርተው ክልሉን የምድር ገሃነም ያደረጉበት እጅግ ለቃላት የሚከብድ ግፍ ሰቆቃና እልቂት የሚጠመቅበት የግፋን ሰለባዎች ምድር ማድረጋቸውን በታላቅ ቁጭት እያየንና እየታዘብን ቢሆንም ከዚህ የሀገርም የህዝብም ጠላት ከሆነ አገዛዝ መላቀቅ ከዘረዘርናቸው እልቆ መሳፍርት የሌላቸው ግፎችና እልቂቶች ለመዳን እጅግ ጠቃሚ መፍትሄው ይሆናል። ከዚህ ሌላ ለአብነት በፋኖ የሽንፈት ጽዋን ሲጎነጭ በተደጋጋሚ ወንድ፣ ሴት፣ ህፃናት፣ አረጋዊና አቅመደካማ ሳይል ጎዳና ላይ ያገኘውንና ከየመኖሪያ ቤቱ በሰላም ተቀምጦ የሚገኘውን አማራ በጅምላ እየፈጀ የሚገኘው የኦነግ ሸኔው አገዛዝ ሰራዊት ሰሞኑን ጋይንት ላይ ከባድ ሽንፈት ከገጠመው በኋላ ነፋስ መውጫ ላይ በተካሄደ ስብሰባ የ303ኛው ኮር አዛዥ ብርጋደ ጄኔራል ተሾመ ይመር የባደን አመራሮችና ህዝቡን ሰራዊታችን አካባቢው በደን በመሸፈኑ ከጽንፈኛው ጋር በሚደረግ ውጊያ ፈተና ገጥሞታል። ስለዚህ እናንተ ደኑን መንጥሩልን፣ እኛ ደግሞ ጽንፈኛውን መነጥራለን የሚል ህዝባችንን ብቻ ሳይሆን ተፈጥሮንም ለማጥፋት ያለመ መመሪያ ሲሰጥ ተደምጧል። ይህንን ለምሳሌ ያነሳን እንጂ በአራቱም የአማራ ጠቅላይ ግዛቶች አሁን ላይ ክረምቱ እየመጣ ስለሆነና ጽንፈኛው በምትዘሩት አዝመራና ሰብል ውስጥ እየተደበቀ ስለሚያጠቃን በዚህ ዓመት ማናኛውም አርሶ አደር ሰብል ማምረት የለበትም። መመሪያውን ጥሶ በሚገኝ እርምጃ እንወስዳለን የሚል እኩይ ሳዲስታዊ ምክንያት ለሽንፈታቸው በመደርደር ከአሁን ቀደም አስቸኳይ የምግብና የሕክምና አገልግሎት እርዳታ በፍጥነት ሊዳረሰው የሚገባውን በድርቅና ረሃብ የተጎዳ የአማራ ማህበረሰብ በመከልከል የሰብአዊ እርዳታን ለጦርነት የመጠቀም ወንጀል ላይ የተሰማራው ጥቁሩ ሂትለር አብይ አህመድ አሁን ደግሞ በክልሉ የዘርፍ እጅት እንዲፈጸም ተልዕኮ ለሰጠው ዙፋን ጠባቂ ሰራዊቱ የአማራ አርሶ አደር የዓመት ዝናብን ጠብቆ የሚያመርተውን ሰብል ማሳው የጽንፈኛው ዋሻ ስለሚሆን ማረስና መዝራት ክልክል ነው በሚል በረሃብ ሊፈጀው በዓለም አቀፍ የጦር ወንጀል የሚያስጠይቀውን የግፍ ግፍ እየፈጸመ ይገኛል። በተጨማሪም የአማራ ክልል ከኛ ጋር የነበረውን የጤና ውል በማቋረጡ ከአማራ ክልል የሚመጡ ህሙማንን የጤና መድን የከፈሉ ቢሆን እንኳን በየትኛውም አዲስ አበባ የመንግስት ሆስፒታሎችና የህክምና ተቋማት ህክምና እንሰጥም የሚል አማራውን ባሻጠር በህክምና ጦት የመፍጀት ስልሳዊ መመሪያ የብልጽግናው አገዛዝ ማውረዱን ሰምተናል እንግዲህ። እና አብይ አህመድና ሆዳም ምስለኔዎቻቸው ሚራክል እድገት አምጥተናል አድንቁልን፣ እንዲሁም ታምራዊ የሆነ የብልጽግና የማንሰራራት ዘመን ላይ እንገኛለን የሚሉን እንዲህ ያለውን በጥቂቱ ለማሳያነት የገነጽነውን እልቂት፣ ግፍና ሰቆቃ በሀገርም በህዝብም ላይ እየፈጸሙ ነው። እኛም በኃይል ለመጣል መሞከር አይሳካም፣ ከተሳካም አገሪቱን እንበታትናታለን እያሉ ሳያፍሩ በቁም እየገደሉ መሆናቸውን ዘንግተው ሊያስፈራሩን እየሞከሩ ነው። እኛም ባጭሩ እናላለን። አንተና ጭኳኝ ጓዶችህ ይችን አገር ለአንድ ጀንበር ከምትመሩ አማራ የራሱን ሰላምና ነፃነት የሚያገኝበትን አገር ቢመሰረት መቶ ጥፍ ይሻለዋል። በደም ከጨቀየ ወንጀል ተጠያቂነን ለማዳን ሲባል አገር አፈርሳለሁ የምትለው ድራማ ግን ውሃ አትቆጥርም። እንደ አገር በጋራ ኖርንም አልኖርንም የህዝባችን ገዳዎች የገቡበት ገብተን ማንቁርጣቸውን አንቀን ለህግ ሳናቀርብ ለአፍታም እንቅልፍ እነሌለን። ጠላትም ወዳጅም ከወዲሁ ጠንቅቆ ሊረዳው ይገባል ይላል ገስግስ ጃን አሞራ በላከልም መልእክት። እናም ገስግስ ጃንአሞራ ለላከለን ለላከልን ውብ አርቲክል እያመሰገን ሚዲያችንን ሰብስክራይብ በማድረግ ሜምበር በመሆንና ዝግጅታችንን ላይክሸር እያደረጋችሁ ለሌሎች መማጋራት ሚዲያችንን ታበረታቱ ዘንድ ጠይቀን የዛሬውን ዝግጅት እንቋጫለን። እናመሰግናለን።